ሀይ! ሰላም ሰላም! ውድ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የሩካማ ዩቱብ ቻናል ቤተሰቦች ደህና ናችሁ? እንኳን ደህና ቆያችሁ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ከሀገር ውስጥም ከሀገር ውጭም ላላችሁ ጓደኞቼ፣ ወዳጆቼ የዩቱብ ቻናል ቤተሰቦቼ እኔ ዛሬ ቪዲዮ ለመጀመሪያ ጊዜ ነው የምሰራው ቪዲዮ ረጅም ቪዲዮ ልቀቂ ረጅም ቪዲዮ ስሪ ምናምን እያሉ ብዙ ልጆች ጽፎልኝ ነበረ በውስጥ መስመርም በእንትንም ማለት ነው እና እኔ ው በነገራችን ላይ ዩቱብ በቃ ቆይጭ አራት አምስት ወር አካባቢ ይሆንኛል ከከፈትኩኝ ዩቱብን መማር ከጀመርኩኝ ትንሽ ቆይተዋል። ግን ያው በስነ ስርዓት አልተማርኩትም። በጣም ከምወዶ ከማከብሩ የዳያሎግ ዩቱብ ቻናል ቤተሰብ ወይም ደግሞ ከዳሎ ዳሎ ዩቱብ ቻናል ስሙ አያዝልኝም፣ ባለቤት ነው። ዩቱብ ቻናል በትንሹም የተማር ነው የእኛ ችግር ነበረ። ሊያስተምረን በጣም በብዙ ሞክሮ ነበረ። ነገር ግን አሁንም ድረስ አለ። ነገር ግን ያው እኔ ትኩረት ሰጥቼ ዩቱብ ቻናሉን ለመማር አልቻልኩኝም። ነገር ግን በጣም ጥሩ እና በጣም ጎበዝ ልጅ እንደሆነ ነው የማቀው። እና በጣም አመሰግናለሁ በዚያ አጋጣሚ ዶክተር ጢሞቴዎስ በጣም ነው ማመሰግነው። ዘዴ ያክብርልኝ። እውነት እስከ ዛሬ በአንተ ዩቱብ ቻናል መማሪ ድለኝነት ነው ለምን መልካም፣ ና በጣም ጥሩ ሰው ነህ ማለት ፈልጋለሁ በዚህ አጋጣሚ፣ ማለት ነው ያው ሁላችሁም ታውቁታላችሁ ብዬ ስላሰብኩ ነው። ዶክተር ነው ዩቱበር ነው በጣም በቃ በጣም ጥሩ ሰው ነው። የዳያሎግ ገበያ ማዕከል ባለቤት ነው እና በጣም ጎበዝ ጥንካሬው ነው ከሱ የተማርኩት እና ከዚህ ፊት ዩቱብ ቻናል ነበረኝ። ያው እኔ ምንም ሳላደረገው ምንም ነገር ቪዲዮ ሳልለቅበት ሁለት መቶ ምናምን ተከታይ ነበረው። ግን ያው ኢሜይልም አላስተካከልኩኝም ነበር። አሁን ኢሜል ያልተስተካከላላችሁ ምናምን እንዳ የሆናችሁ ሰዎች ካላችሁ ኢሜላችሁን በደንብ ማስተካከል አለባችሁ። እንደ አዲስ ኢሜይል አስተካክዬ ነው የመጣሁት እና በተረፈ ግን ያው ቪዲዮውን ጥራት ይኑሩ አይኑሩ አላውቅም። በነገራችን ላይ ይሄን ሁሉ ወር ይሄን ሁሉ አንድ ዓመት አካባቢ ሆኖኛል ከተመዘገብኩኝ። ግን ኤዲቲንግ ይለቃል ያስተምራል። እኔ በስነ ስርዓት እኮ ሰጥቼ ተምሬ አላውቅም። ሁሉ ጊዜ ነው የሚለቃው። አሁንም ድረስ አለ ግሩፓችን ላይ እና ያው እኔ አላውቅም ስለ ዩቱብ በቃ በአጠቃላይ ይሄን ያህል እሱ ባስተማሪ ልክ ነው እንጂ ማውቀው አላውቅም ነበረ። አሁን ግን በደንብ እንደምሰራ ተስፋ አደርጋለሁ፣ ሰራለሁ ብዬ አስባለሁ እና ብዙ ነገር ነው እና እናንተ የምንመማረው እቺ የምታክል የምታክል ዱብ አለች እንዴት ሞዴል ሆነች? እንዴት ሞዴል መሆን ቻለች የምትሉ ጠያቄዎች ይኖራሉ። ሌላው ደግሞ ስለ ሞዴሊንግ የተለየ በጣም የሚያስጠላ አስተሳሰብ ያላቸው ሰዎች አሉ። ሞዴል ምን እንደሆነ ያልገባን ብዙ ሰዎች እንዳለን ይሰማኛል። እና እኔ አዎ የስ ሞዴል ነኝ። አያ ሞዴል እንደዚህ ቆንጆ ድንቡሽቡሽ የሆነች ልጅ ሞዴል ናት። ምንም ማድረግ አይቻልም። ብዙ ነገር እንማማራለን። ሞዴል ለምን እንደወደድኩት ለምን እንደፈለኩት ፋሽንን እንዴት እንደመረጥኩትም እነግራቸዋለሁ። ስለ እኔ በጣም ብዙ ነገሮችን የምታውቁበት ሰፋ ያለ ቪዲዮ ሰራለሁ። ማለት እኔ ሞዴል ነኝ፣ አዎ ሞዴል ነኝ። ነገር ግን ሞዴል ምን እንደሆነ ያልገባን ብዙ ሰዎች አለ። ግን በትንሹ ልላቸው የምችለው እስኪ ዘንድሮ 2025 ላይ የፓጀንት ህንዲያ ላይ ሁለተኛ ወታ አሸነፈ የመጣችኋ ልጅ በደንብ ያው አትስጌሷለች እና ከዛን እኔ ቪዲዮ ሰራለሁ ቀጣይ ላይ። በነገራችን ላይ ስለ ሞዴሊንግ በደንብ ነው ቪዲዮ የምሰራው። ቪዲዮ ስለማየ ብዙ ጊዜ ምን አለ መሰላችሁ ላይክ ሰብስክራይብ ና ምሳረግ ቪዲዮ ሳ ላይ ሰብስክራይብ አያረግም፣ የሁሉንም ሰው ማለት ነው። እና እንድታስተካክሉት የምፈልገው ነገር አለ። አሁን ጽሁፍ ላይ በደንብ ማስረዳት ስለማልችል በቪዲዮ ባስረዳቸው ብዬ ነው ያሰብኩት። ያው ትንሽ ቢሆን ዩቱብ ተምሬያለሁ። ትንሽ ቢሆን ይሄን ያህል ተምሬያለሁ የሚያስብል ምንም ነገር የለኝም። ስለ ዩቱብ ስጀመር አላቅም ነበረ። እድሜ ለሱ፣ በሱ የተነሳ ነው እንትን ያው እንደነገርኳቸው በዶክተር ጢሞቴዎስ ወይም ደግሞ ዳይሎግ ዩቱብ ቻናል ላይ ባለው ልጅ የተነሳ ተምር ያለው ማለት ብዙ ነገሮችን አውቅ ያለው እና ምን ማለት ፈልጌ ነው? ላይ ስትቀርጹት ነው ቪዲዮ። አሁን እኔ መጀመሪያ ያለውን ቪዲዮዬን እና አሁን ያለውን ቪዲዮን ልዩነቱን ታዩታላችሁ። እኔ የመጀመሪያውን ቪዲዮን አቀራረጹት ልክ አልነበረም። ያው የመጀመሪያው ቪዲዮ በእንትን አስገብዋለሁ፣ በኤዲቲንግ አስገብዋለሁ እንጂ አቋርጬን የወጣሁት እንዳጋጣሚ ሆነው እና እሱንና ይሄንን ልዩነቱን ታዩታላችሁ ያኛው አቀራረጼ ትክክል አልነበረም እና ጥሩ አልነበረም፣ ግን ጥራቱ አሪፍ ነበረ ምናምን ከዚህ ባይበልጥም እና ምን ማለት ፈልጌ ነው ስልካችሁ እንደዚህ ነው አደለ? ስልካችሁ በዚህ ላስረዳችሁ። ስልካችሁ እንደዚህ ነው። እንዲህ ቀጥ አድርጋችሁ ስትቀርጹ አጭር ሾርት ቪዲዮ ወይም ደግሞ ለቲክታክ ምናምን ስትፈልጉ ነው፣ እንደዚህ አድርጋችሁ ቀጥ አድርጋችሁ ያልበዛ ግን፣ ቪዲዮ ዩቱብ ቪዲዮ ስትቀርጡ፣ እንደዚህ ስትቀርጹ፣ እንደዚህ አድርጋችሁ ቅረጹት። እኔ በነገራችን ላይ ለመምሬ ዩቱብ ቀርጻችሁ፣ የዩቱብ ቪዲዮ ቀርጻችሁ ያኩልን ሲለን ቀርጸን ልከንለት ነበረ እና አቀራረጻችንን ነው እንዴት ነው የቀረጽ ነው ምናምን፣ ጥሩ ነው ወይ አይደለም የሚለውን ነበረ ጄስ ያደረገን የነበረው እና እሺ ብለን ሁላችንም ልከንለት ነበረ። እኔ አሪፍ እንደሆነ ነው የነገረኝ። አሪፍ ነው ግን የሚስተካከሉት ነገሮች ነበሩ። እሱን ይናገረኝ ነበረ እና በዛ የተነሳ አውቄያለሁ እንዴት ዩቱብ ቪዲዮ እንደሚቀረጽ ምናምን እና ብዙ ሳያችሁ ዩቱብ ቪዲዮ ስትቀርጹ እንዲያደርጋችሁ ነው የምትቀርጹት። እንደዛ እንትን አይልም በጣም ረጅም ከሶስት ደቂቃ በላይ ከአንድ ደቂቃ በላይ ረጅም ቪዲዮ ነው፣ ረጅም እንትን ነው፣ ደቂቃ ነው የሚባለው። እና ስለዚህ እንዲህ አድርጋችሁ ቁራጩ ስትቀርጹት እና እሱን አስተካክሉ። እሱም ካስተካከላችሁ ጥሩ ስራ ትሰሩታላችሁ። ብዙዎቻችሁ በጣም ጎበዞች ናችሁ፣ እና ደግሞ የመዳም ቅመሞች፣ እኛ እርሰ በራሳችን ካልተደጋገፍ ማንም ሰው ሊደግፈን አይችልም። እና እርሰ በራሳችን ሰብስክራይብ፣ ሼር ምናምን እንደራረግ፣ እንደማመር ማለት። እውነት እርሰ በራሳችን ከተጋገዝ ትልቅ ቦታ መድረስ እንችላለን። እናንተ ትልቅ ቦታ ትልቅ ዩቱበር ብዙ ዩቱበሮችን እኮ እናንተ በእናንተ ያቅም እኮ ነው ያለው። በእኛ አቅም ውጪ ለምን የምንኖር መዳን ቤት የምንሰራ ቅመሞች አይል ነው ያለን እና በተረፈ ቀጣይ ላይ ስለ ሞዴሊንግ ምን እንደሆነ በደንብ የማስረዳችሁ በደንብ የምናወራ ይሆናል። ይሄንን ቪዲዮ ግን ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። ጥሩ ያው የመጀመሪያ ቪዲዮ ነው። ረዘም ያለ ቪዲዮ ለመስራት ያህል ነው የገባሁት እና ምንም እንትን አልነበረኝም ለመግባት ጊዜውም አልነበረኝም። ያው እንደምታውቀው ያው ብዙ ጊዜ ቢዚ እንሆናለን መድኃኒት ቤት ስንኖር ተደብቀን ምናምን ነው የምንሰራው እና ለእሱ ቀላል አይሆንም እና እናንተ ደግሞ አበረታቱን ወሰበረታችን ቪዲዮችንን እንተያይ ሰብስክራይብ ስንደራረግ እና ለማንኛውም አበረታቱን። በጣም ነው የማመሰግነው በጣም ወዳቸዋለሁ። ያው እንደምታውቀው እኔ ሞዴል ነኝ። እንግዲህ ሁሉም ሰው ለራሱ ሞዴል ነው ካወቀበት። ና ስለ ሞዴሊንግ በቀጣይ ቪዲዮ በደንብ ነው የማስረዳችሁ ሞዴሊንግ ምን እንደሆነ። ግን ደግሞ ያችን ልጅ እንዳስረሷት እሺ፣ ገብታችሁ ቪዲዮ ምናምን እንግዲህ፣ በአለማችን ሁለተኛ ደረጃ ኢትዮጵያ አስጠራት የተመለሰች ልጅ ነች። በምን እንዳሸነፈች ራሱ ትረዳላችሁ ሞዴሊንግ ምን እንደሆነ በትንሹም ይገባችኋል ብዬ አስባለሁ እና በድጋሚ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እግዚአብሔር በያላችሁበት ይጠብቃችሁ። መልካም ቀንላችሁ።